ያን የመሰለ ድንድስ ሰገጠ ምናምን ተብያል፣ እና እንደ መሰገጥ ደስ የሚል ነገር የለም። ሰው ሲጣላ ተደርበው አብረው የሚጣሉ ሰዎች አሉ። ይሄ ነገር የቴሌቪዥን ሾው ውድድር ወይስ ያልገባን ነገር አለ? ከጀርባው ምን አለ የሚለው ግን ግራ ያጋባል። ሰላም ሰላም ጤና ይስጥልን ቤተሰቦች፣ እንዴት እንዴት አላችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮዎች እንመለከታለን። በነገራችን ላይ አሁን የህዳር ወቅት ላይ ነን አደለም? ገና ጀንበር ይባላል እና የአዶናይ ጉዳይ በጣም መነጋገሪያ ከመሆኑ የተነሳ የወሬ ጀንበር ብዬዋለሁ። በቃ ከፖለቲካ አንጻር ብሔርተኝነት ከምናምን ጋር ሰይፉ ጋር ለመቅረቡን አስቦ አዶናይ እንዴት አምለሰት ጋር ቀረበ? የተለያየ መልኩ ሰዎች የተለያየ ሀሳቦችን እየሰጡ ይገኛሉ። እኔም የምለው ነገር አለ ለምን እኔም እንደ አንድ ሚዲያ ተከታታይ፣ አንድ ዩቲዩበር ማለትም የምፈልገው ነገር ስላለ እኔም የሆነ ነገር እላለሁ። እናንተም ደግሞ ሀሳቦቻችሁን ኮመንት ላይ ማስቀመጣችሁ እንዳትረሱ። እንደው ለጊዜውም ግን በሰሜን በደቡብ በምስራቅ በምዕራብ በተለያዩ ምክንያቶች ለሚራቡ ለሚገደሉ ወገኖቻችን ፈጣሪ ያስባቸው ይድረስላቸው። የሰላም ዋጋ ትልቅ ስለሆነ ብቻ የዛሬን ቪዲዮ ላይክ በማድረግ ጀምሮ ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምት እንደምትመለከቱ ካናሉን ሰብስክራይብ በማድረግ የወልጊዜም ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ መጨረሻ ድረስ ግን የትም የትም እንዳትሄዱ። አሁን ባለቤቴን ምን አይተሽ ነው ያገባሽኝ ስላት፣ ትህትናህን ትህትና የአንተ ትህትናን በጣም ነው መወደው አለችኝ። እውነት ነው እውነት ነው። ይህን ለመናገር ቀለል ቀለል ያሉትን ነገር ልንገራቸው። እኔ አሁን በር አንኳኩቼ ከገባሁ በኋላ ዘግቼ ድጋሚ አንኳኳል። ወደ ወደችን ባለቤቴን ስትዋውቃት ቀድሜ ስሟን ነገርኳት። ቁም ሳጥኔን አንኳኩቼ ነው የምከፍተው። አሁን እንደዚህ አይነት ሰው ነኝ እኔ። በይዘው ግን የሚበልጠኝ መጣ። እኔም ባለቤቴ የሚያምንበት የሚበልጠኝ መጣ። መልክተኛው አንተ ወለ ስምን አጥፍተው አይደለም። ሆነህ ሆነህ ታዋጣለህ

ሙዚቃ መስራት እንዲቀሏል ማለት ነው። የሚገርም ነው። አልዋጋም እያልክ ነው ማለት። ለምሳሌ ክላሽ ነው ያስኩት። ይህን ክላሽ እንግዲህ ይዘና አሁን ጠላትን በደፈጣ አሁን እንደዚህ አይነት ልብስ አለ። አሁን ይሄ ለምሳሌ ነው እንግዲህ። እንዲህ እንተኛለን አሁን እንዲህ እንተኛና እንደዚህ እንግዲህ ልብ አድርጉ፣ እንዲህ እናቀባብላለን። አሁን ጣላት ጥሩ ከሆነ አንድ ለሶስት ሺህ እንዲህ እንዲህ እንዲህ እንዴ ይያል እንሳባለን። ድሮን ተመጣስ፣ እንዴት ነው የምታደርገው? አሀ እንግዲህ እሱን እግዚአብሔር ነው የሚያውቀው። ድሮን ተመጣ እኔ የለሁበትም። አሁን ስለ ክላሹ ነው እንጂ ስለ ድሮኑ ዕውቀቱ የለኝም። እና እንደዛ ከሆነ ታዲያ ምን ተዋጋና ነው ድሮኑ ማ ለግዛር ጥመመተው ነው። እግዚአብሔር ይጠብቀን ነው እንጂ ድሮኑን አንችለውም። እንደዛ ከሆነ ምን አሸነፍክ ይባላል። ታው እንጂ አልዋጋም እያልክ ነው? አይ አልዋጋም፣ መጀመሪያ ዝም ብዬ ነው እንጂ መስጠት እኮ አላቃተኝ

ሀገራችን ላይ ማስተዋል እያዩን የማትሰሙ ሰዎች ሙዚቃን የማታቁሶች ናቸው። በጣም በጣም የሚችል ሙዚቀኛ ነው። የዚች ልጅ ተሰጦ ደግሞ በጣም ይለያል። በጣም ነው የሚለየውና ያለሱ ብታቀነቅን ብዬ ያሰብኩኝ በጣም ጎበዝነች ትችላለች። ምናልባት ይህም ቪዲዮ ከሰማሽ ያለን ፍቅር አንዴ በቦክስ አንዴ በስድብ አንዴ በፍቅር

ጎበዝ ናችሁ። በጣም ነው የምትችሉት። ስድስቱ ሳጥኖች የትኛውን ትመርጣል? ሽያጭና ጊዜ የሚበላ ነገር ቢኖር እሱን ይመርጥ ነበር። ሁሌም እንደምናደርገው እንግዲህ የቡድን ስም ይኖረናል ማለት ነው። እኛ ኦልሬዲ ያያችሁትን ነገር እንትን ብሎ መናገር አይቻልም። ትርጉሙም መናገር ለምሳሌ፣ ላዩ ላይ አርሰናል ብሎ ሲመጣ ሚዜዎቹ ማለት አይችልም። ይሄን አይን እያየች እንዴት ትመልስ? ምግቦቹንም እንደዚህ እያደረገ ነው የሚበላችሁት። ግን የዲበክን ቅጥነት ያየ ከእሱ ነው የሚጠብቀ እንደዚህ ማንሳት። አይ እንጨት ነው። እንዴ፣ ቀጭን አይደለሁም እኮ ከሱ አንጻር። እንዴ፣ አይ ከማንም አንጻር። በተሻሻለው የገበያ ምንዛሬ የባል ዋጋ ስንት ቀባ? ግን ማለት ሽምግልናችን ስለ ገረመኝ ነው። ሽማግሌ የሚላክ ሳይሆን ዓለም አቀፍ ስብሰባ ምንሄድ ነው የምንመስለው። በፊት ሽማግሌ ሲላክ ድንገት ቤተሰብ ቤት ይመጣል፣ ከዛ ሁለተኛ ጊዜ ተመለስ ይባላል፣ ወይ በሶስተኛው እድለኛ ከሆነ ይፈቀድለታል። አሁን ጊዜ ለማሳጠር ተብሎ አንዴ መምጣት ጀመሩ። ከዛ ቀጥሎ ግን አሁን የመጣው ትሬንድ ወላጆች ራሱ ያመኑ አይመስሉም ልጃቸው ባል እንዳገኘች ማለት ነው። ሰባት ድሮን፣ አደባባይ የሚያክል ጉንጉን አበባ፣ በዚህ ጋር አሞሯ ዞሮ የማይጨርሰው የምግብ ሰልፍ፣ አርባ እና ሀምሳ ሽማግሌ። ልጅቷ ከቤተሰብ ተጣልታ ለማስታረቅ ነው ወይስ ባል ለማምጣት ነው? የሁሉ ነገር የሁሉ ግርግር እና የባል ዋጋ ስንት ገባ? አስረዱኝ። ማለት ተወዷል። ስለተወደደ በቃ ያው ወግ እንሰጣለን፣ ግን ብቻ ክብር የሆኑ ሰዎች በግራና በቀኝ ተሰልፈው ይምጡ፣ ድሮን ከላይና ከታች ቅረጽ፣ ምናምን ተብሎ ተነጋግሮ ድራማ ነው የሚሰራው እንጂ ባል ተወዷል። የባል ዋጋ በጣም ውድ ነው፣ በነገራችን ላይ ስለተወደደ፣ ለሱ ክብር ሲባል የሚባለው። ድሮ ለሴት ክብር በጣም በጣም ትልቅ ቦታ ያለው ስርዓት ይመስለኛል፣ የድሮ ሽምግልና ስርዓት። ለምን በቃ ያመላልሳሉ እንደ ፍርድ ቤት? በል የዛሬ ወር የዛሬ ወር እንኳ እቁብ አለን የዛሬ ወር እንዳትመጣ ምናምን ተብሎ ነው። እንዲሁም ቀጠሮ የሚያዝለን እሱ ነው። በቃ ለሴቷ ክብር እንዲህ በቃ ወንድ ደግሞ ያው የሆነ የሚያለፋ ነገር እንወድ የለ በቃ እንደዛ ነው። የዘንድሮው ግን ሌላ ሌላኛው ጉማ ዋርድ ላይ በቃ የሁለቱ ጥንዶች ተሸልመዋል። ናታይ እና ባለቤቱ። ነገር ግን አለባበሳቸውን በቃ እስከ ጥግ እስከ ጥግ ድረስ ያዩ ሰዎች አሉ። እኔ ግን ቋቋጫማ በታይት ቋቋጫማ በታይት ነው የለበሰችው ያለችው አይለበስም ማለት ነው። አላውቅም። ሴቶች ናቸው የሚያውቁት። እኔ አይደብሩኝም። እኔ ፐርሶናሊ በጣም ቆንጆ ቤተሰብ ናቸው። ወንድየው ያምራል፣ አይኖ ያምራል። እና ደአግሌስ አውትፊት ግን ሽልማት የሚሰጥ ከሆነ ቋቋ ጫማ በታይት እስቲ ቋቋ ጫማውን አሬበለ እውነትም አሬ ሰው ግን በሱም

ዩቱ ላይ ካርጎ ፕሊስ ለማንኛውም ላይ ካር እንግሊዝኛና አበሻ ለምንድን ነው እንደዚህ ጠን የሆን ነው እንዴ? ጀርባና እንትኖን ሆዶን ኮ ረበለው። እናንተ ዘንድሮ ዘንድሮ የምንሰማው ጉድ ከአይምሮ በላይ ነው። ከአይምሮ በላይ ነው። ፍትህ ለዚች ሕፃን ፍትህ ለዚች ሕፃን። የአስራ ሦስት ዓመት ልጅ ናት የምነግራችሁ። ኢትዮጵያ ውስጥ ነው የሆነው ዛሬ ዛሬ ከአንድ ሰዓት ከሁለት ሰዓት በፊት ነው ጉርሻ ፔጅ ላይ ተፈታው። ትናንት ማክሰኞ ማለት ነው፣ ዛሬ ነው። ቪዲዮዎችም አሏት። የ13 ዓመት ህጻናት እቤት ውስጥ በረዳትነት ተቀጥራ አሰሪዋ ቢላ እያጋለች ፊቷን በጋለ ቢላ ተረተረች። ቪዲዮ ላይ እንዳየሁት ሰውነቷ ሁሉ ተደብድባ በጣም ቆስላለች። በአሁን ሰዓት ሴትዮዋ በቁጥጥር ስር ውላለች። እኔ መጠየቅ የምፈልገው የሚመለከተው አካል የማያጓድል የማያዳግም ቅጣት መስጠት፣ አማርኛውም ጠፋብኝ፣ ትክክለኛ የሆነ ፍርድ ቅጣት ማግኘታል፣ መቀጣት አለባት። ደግሞ ሴትዮዋ ፎቶውን ሳየው ነብሰ ጡርናት ምስ ማአምቦል ነው። መንፈስ ቅዱስ ምን አይነት ጭካኔ፣ ምን አይነት አረመኔነት ነው? ወይኔ ወይኔ ወይኔ ወይኔ፣ እጅሽን በሰበረው ፈጣሪ። እኔ ምንም አለ፣ ፍርዱ ፈጣሪ ነው። ፍትህ ለዚች ህፃን። ዛሬ ታይዛለች ነገ ተለቃለች እንዳንሰማ። ፍትህ ለዚች ህፃን ፍትህ ለዚች ጻን በጣም ያሳዝናል። አንዳንድ ሰዎች ለሰራተኞቻቸው ወይ ደግሞ ለአጋዦቻቸው ያላቸው ምልከታ በጣም አሳዛኝ ነው። በጣም ሲነጫነጭ ቤት ውስጥ ጥጋባቸው አይቻልም ምናምን ይላሉ። እራሳቸው ሴቶች ደግሞ አንዳንድ ጊዜ ምን ይላሉ? ደበረኝ፣ ወጣ ማለት ፈለግኩኝ፣ ከባሌ ጋር የምጫወት ወይ ጊዜ ፈለግኩ የሚሉ ሰዎች አሉ። እና የሆርሞን መዛባት ፕሬድ መምጣት የሴትነት ባህሪ ሰራተኞች ጋር የለም ወይ ነው ማለት ይቺ እንኳ በዛ እድሜ ደርስ አይደለም። እንደ ምሳሌ ነው ያነሳሁት። ብዙ ሰዎች ለሴት ሰራተኞቻቸው ያላቸው ምልከታ በጣም ለየት ለሚል ነው። እቺ ግን በጣም ህፃን ነች። የሚገርመው ደግሞ እርጉዙና እንደዚህ የርኩስ ስራ የምሰራ ሴትዮ በጣም አላውቅም አላውቅም። ሚዲያው አውርቷል ብቻ። ሁላችንም በተቻለን መጠን ለልጃችንን በምናደርገው ልክ ለአጋዦቻችን ብናደርግ ከሰማይ በረከቱ ትልቅ ነገር ነው ብዬ አስባለሁ። ምን አይነት ንቀት ነው የሰው ልጅ አሳድግ የምትይኝ አንቺ? ከሌላ ሰው አርግዘሽ መጠሽ አንቺ ትዳርሽ ነኒች ያረግሽ እኔችት ከኔ መናጠሽ ነው ሱጌርሽ ትዳራችን ነው እንደዚህ የቀበር ሰማሽኛል። ፍቅር ከዚህ በኋላ ይመለስ። የኔና አንቺ ትዳር ማንም ቢመጣ ምንም ቢመጣ አይመለስ። ሰማሽኛል። አጠገሬ እንዳደርሽ አጠቃሚ እንደረሻቸው የልጇ አባት ለልጁ ማሳደጊያ አንዲ ተረዳኝ አንዲ ተረዳኝ እንዴ ብሎ አምስት ሚሊዮን ሰጥቶኛል። ለአንድ ልጅ ሁለት ከሆኑ በዛ ላይ ደግሞ እንደው ባለቤትሽን ጥለሽ ወደኔ ከመጣሽ የሀብቴን ግማሹን ስጥሻለሁ ብሎኛል። ይጂኒ ሽግር የለም። አንተ እንትቼ ነው የሚሄደው። ሴፉ ሾው ኢስ ኩክድ ይላል። ማነው ኩክ ያደረገው? እንዴት እስቲ እናየዋለን። ይሄ ነገር የቴሌቪዥን ሾው ውድድር ወይስ ያልገባን ነገር አለ? ከጀርባው ምን አለ የሚለው ግን ግራ ያጋባል። ለኔ ግን አስቆኛል። አምለሰት ላይ አዶናይ ቀርቦ ፓወር ግን አለው፣ አሳየን። ይመቻችሁ፣ ኮሜንት ስጡበት እስኪ። እሺ እኔ ማቀሳሰር ምናምን ፈልግ ያረቃ ሰይፉ አዶና ይመጣል አይመጣም ይመጣል አይመጣም እያለ ባለበት ሰዓት ላይ ሌላ ይፈለጋል ፊልም ሰይፉ ደግሞ እንዲያየው አምለሰት ከሄደለት። አረ ይመችህ እንዳንተ ማንም ሰይፉን አላገረጠውም። የምሬን ነው ስቱን እዛው ዶ አጥቦ እንዳላሰጠ ወይ እኔ ተጫወትክበት። በነገራችን ላይ ከዚህ ልጅ በተቃራኒ የቆማችሁ ሰዎች በቃ ትነቅላላችሁ። የምሬ ነው። በጊዜ በቃ እሱ መደገፉ ላይ ብትበረቱ ነው የሚሻለው። የምሬ ነው። ልጁ ስማርት ነው። ምን ማቅረብ እንዳለበት ለህዝቡ ጠንቅቆ ነው የሚያውቀው። አብዛኛው ሰው እየተጫጨለ ይመስሏል። በዚህ ሰዓት በቃ ልክ እንደሱ ነው። ልጁ ስማርት ነው። ሴፉዬ እንግዲህ ምንም ማድረግ አንችልም። እኛም የምር ደንግጠናል። በእውነት እኛም በጣም ደንግጠናል። እኔም ደንግጫለሁ። እንደኔ ሴፎኔ ቤስ ላይ ያልቀርብም ብሎ መልስ ሰጥቶት፣ አዎ ምክንያት ደግሞ ንቆኛል፣ አላከበረኝም አለ። አዎ መብቱ ነው። አላከበረኝም ካለ ግን ሴፉ እንደዚህ አይነት ጸባይ አሳይተዋል እንደዚህ አይነት ባህሪ ያለው ወይ ሌላ ጥያቄ ነው። ነገር ግን አዱናይ በጣም በጣም ራሱን የሚያሳድግበትን መንገድ በጣም ለየቶ በቃ ማለት ያውቀዋል። ብዙዎቻችን ሌና ውስጥ ያለው ሴፉና አምለሰት መካከል ያለው ነገር የሆነ ነገር አለ። ምን አለ? እኔ እንጂ አላውቅም፣ ግን የሚወሩ ነገሮች አሉ እና እሱን ነገር ልነግራችሁ አልፈልግም። ነገር ግን ስለ አዶናይ ስናወራ አዶናይ እውቅናን እንዴት ማግኘት እንዳለበት፣ እንዴት እያሳደገ መሄድ እንዳለበት በትክክል ያውቃል። ሴፉና አምለሰት መካከል የሚወራው ውሸት የሚሆን እውነት እሱን ተጠቅሞ ሴፉ ጋር የሚብሏል። እዚህ ጋር የመጣለትን ጥሪ ደግሞ መቀበሉ በጣም አስገርሞኛል፣ በጣም አስገርሞኛል። በልዩ ስግጥና የሚባል ስትራቴጂ ሊሰራ የሚችለው ለሱ ነው። ከዛ ውጭ ግን የስግጥና ስትራቴጂ እንዴት ነው መሰላቸው? የሆነ ቪዲዮ ጋብዛችኋለሁ። እውቅናውን ለበጎ ተግባራት መጠቀሙን በጣም ሳላደንቁ አላልፍም። ከዛ ውጭ የሆነ ቪዲዮ ጋብዛችኋለሁ። ብዙ ሰዎች ግን ሴፉንና አምለሰት መካከል ችግር አለ፣ ሁለቱን ለማጣላት የተደረገ ነው። የተለያየ ሀሳቦች ተሰጥተዋል። ከፖለቲካ አንጻር ከእናንተ አንዳንድ ሰዎች ምን አይነት ባህሪ ያላቸው መሰላችሁ? ሰው ሲጣላ ተደርበው አብረው የሚጣሉ ሰዎች አሉ። እነኛ ሰዎች ደግሞ እነኛ ሁለት ሰዎች ደግሞ ሲታረቁ መጨረሻ ላይ ዳር ይቀራሉ። እና ምን ለማለት ፈልጌ ነው? ገብቷችኋል ማለት የፈለግኩት ነገር ሰይፉና አዶናይ አልተግባቡም? ሶ አምለሰት ከሰይፉ ጋር ተደርባ መጣላት ነበረባት? ይህንን እናንተ መልሱት። አንዳንድ ሰዎች የአምለሰትን ፎቶ ለጥፈው ሲሰድቧ ታየውኝና በጣም ደነቀኝ። ግን ሰው ሲጣላ አብራችሁ የምትጣሉ ሰዎች ምናችሁ ነው የሚያማችሁ? ሰዎች ለማስታረቅ መሞከር ነው እንጂ ያለባችሁ አብራችሁ ተደርባችሁ የባሰ ግጭቱን ማባባስ ጥሩ ነው ብዬ አላስብና ማለት የፈለግኩት ነገር አምለሰት፣ ምንድን ነው ጥፋቷ? ምንድን ነው ጥፋቷ? ሰይፉና አዶናይ ነገ ሲግባቡ እሷ ዳር ትቅር እንጂ ትቅር እንዴ? ይሄ እኮ የስራ ባህሪ ነው፣ ስራ ነው ጋይስ፣ ሚዲያ ስራ ነው። ሰይፉና አዶናይ ተጣልተዋል። እን ምርር ያለ ጸብ ነው እንልጣሉት አልተግባቡም እንጂ ነስ ለላይ የፈለግኩት ነገር ገብቷቸዋል። በጣም ነው የምታምሩት። ውይ ስታምሩ አይገልጸውም ጋይስ። ኤንዌይስ በቅርብ ደግሞ አዶናይንና ሰይፉን አንድ ላይ ስታዩአቸው ያሽቃበጣችሁ ሰዎች ምን ልትሆኑ ነው? መልሱልኝ። ማድነቅ ይቻላል አደል። አድናቂያችሁ ነኝ፣ በጣም ወዳችኋል። ሁሉንም ነው የማደንቀው፣ ነው ሁሉንም። ምን አገባኝ፣ ሰው ሲጣላ ብር የማሽቃበጠው። ነገ ሲጣሉ፣ ስንቱ ሲጣላ አብረን እየተጣላን እኮ እኛ። ዳር ቀረ፣ ይመቻችሁ በዚህ ቪዲዮ ምርጥ መልእክት አስተላልፋለች። አታስቀብጡ፣ ሳይድም አትያዙ። አይመለከተንም፣ እውነት ነው አይመለከተንም። ብዙዎቻችን ዳር ቆመን መመልከት ነው ያለብን። ነገር ግን አዶናይ በቃ ፓተርን ይችልበታል። ዝም ብሎ እኮ ስልክ ለመክፈት እንዲህ እንዲህ የሚያደርግ ፓተርን የሚሞክር ሰው አለ አደለ? አንዳንድ ሰሞኑን ደግሞ ሲስተማቲካል የሚከፍት ሰው አለ እና ፓተርኑን በጣም ያውቀዋል። ፓተርኑን፣ የላይፍን ፓተርን እና በቃ ለራሱ በጣም የጠቀመ ሰው ነው እና የሴቶችን ልብ የጠባበት መንገድ በጣም ሳላደንቁ አላልፍም። እና ሴቶችን በጣም ጥብት አርጓል። ስቲች ያለሽ አንቺ ሴቶች አይችሉም ያለ ሰው የለም። ሲጀመር እና ያው ሴቶች በጆሮ ደካማ እንደሆኑ ስለሚያውቅ ነው። አምለሰት እና አምለሰት እና ሴቶች መካከል ችግር አለው አላውቅም፣ የለም ወይ አላውቅም። እሱም ማውራት አልፈልግም። አሁንም የሰዎችን ሀሳብ ሀሳብና የፓስተር ቸሬን ሀሳብነት ሲሆን ከዛ በኋላ የሆነ ቪዲዮ ግን የግድ የግድ መመልከት ያለባቸው ቪዲዮ ጋብዛቸዋለሁ። የት እንደምታዩ እነግራቸዋለሁ። ሰገጥ፣ አይ እኔ ቆንጆ እላለሁ። ኧረ ሴቶች ውሃን የማይዘው ወይ በአምለሰት ሙጬ እኔ አልፈርድም፣ ምክንያቱም ቴዲ አፍሮን ስታገባ ገንዘብ ፈልጋ ነው። አዶናይን ስታገኝ ደግሞ ሰይፉ ፈንታውን ያልተጠቀመበትን እድል እኔ ካገኘሁት ልጠቀምበት ብላ ነው። አመናችሁም አላመናችሁም፣ ይሄ ህዝብ የሚፈልገው እንደ አዶናይ አይነት በአራት ዓመቴ ድንግልናዬን ሰጥቻለሁ። እኔ ግን አምለሰት ሙጬን እኔም መሰገጥ አማረኝ፣ እሰግጣለሁ እንድፈምስ ብላለች። አዶና የሚለውን የሴጋውን ፍመሳ ነው የፈለግሽው፣ ወይስ ማንኛውን ስገጣ ነው አንቺ የፈለግሽው? የእኔ ጥያቄ ነው። ጥያቄ ነው። ምናልባት ቴዲ አፍሮ ደከም ብሎ ሊሆን ይችላል፣ አይታወቅም። ጥያቄ ነው። ማንም እንዳትንጫጫ። መጠተ እንደገና ደግሞ ለብሔሯ የብሔር ጊዜ ነው። አዶናይ አይታችሁ ከሆነ ከነማንጋ ነው የሚገናኘው። ብሄሩ ጃኒን ህይዋት ትግሬ ናት። አምለሰት ሙጬ የቴዲ አፍሮ ሚስት ህይዋት ትግሬ ናት። ለምሳሌ በሰሞኑ እርዳታ ላይ የሆነች ልጅ ተሸፍና ቪዲዮ የምትሰራው ወደ አደይ ብላ ነው የሰራችለት፣ ትግሬ ናት። ይህ ህዝብ የሚፈልገውን ነው አምለሰት ሙጬ የሰጠችው አሁን ይህ ህዝብ ይህ ህዝብ እንዲህ አይነቱን ነው የሚፈልገው። አብይ አህመድን የመረጠ እናቴ ከዚህ አመት በኋላ መንግስት ትሆናለህ ብላኛለች በልጅነቴ መኪና የውሸት መኪና ነዳ ነበር የሚል መሪ ባለበት ሀገር አምለሰት ሙጬ ድሉን ከራሷ ከትግሬ ወገኗ አድሉን ተጠቀመች፣ አለቀ። ምንድን ነው የምትንጫጩት? ልክ ናት አምለሰት ስግጥ ሴግ ማለት የሴግ አልኩ። አዎ ፈምሽ በቃ ሚዲያዎች እንደዚህ ልጅ መሆን አለባቸው። በቃ ማለት ፐርፐዝሊ ነው መናገር ያለባችሁ ብዬ ያስባሉ። ከዛ ውጪ ሰው መካከል አትግቡ፣ ሰውን አታጣሉ፣ ሳይድም አትያሱ። የምሬ ነው እና ጃኔያውን የወለጋ ልጅ ነች የቤተሰቦቿን ቤት ጭምር አቃለሁ። የሚገርማችሁ ማለት ነፈስ ውድ ይነገራል በቃ ቴዲ ያቅቱት ይሆናል ምናምን አለ ብቻ። መሰገጥ ግን ያው የሚገለጸው በፓስተር ቸሬ አንደበት ሲሆን እና አንደበቱ ብቻ ሳይሆን ፓስተር ቸሬ እየኖረ ያለውን ላይፍ ስታስብ ስግጥና የሚባል ከፓስተር ቸሬ ያምራል። ከዛ ውጭ ግን የሆነች ቅመም የሆነች ቪዲዮ ጋብዛችኋለሁ፣ ጠቁማችኋለሁ። እሷም ኮመንት ላይ ያለችኋል። የመጀመሪያ ሊንክ ክሊክ አድርጋችሁ ስለ አዶናይ የሰራሁትን ቪዲዮ በትክክል ስሙ። ለአዶናይ በጣም በጣም ክብር መስጠት ግዴታ ነው። አንዳንድ ነገሮች ይሄኛውን ቪዲዮ ኮመንት ላይ ያለው ከዛ ውጭ ያደረጋቸው በጎ ተግባራት የእርዳታ ድርጅቶች ላይ ላደረገው ተጽዕኖ ግን ክሬዲት ማሳነስ ወይ ደግሞ አለመስጠት አይቻልም። የእውነቴን ነው የምላችሁ። በጣም ረስፔክት ግን ከፓስተር ቸሬ ስግጥና የሚባል አንደበት ያኔ የመሰለጅ እንደዚህ ሰገጤ ምናምን ተብያለሁ እና እንደመሰገጥ ደስ የሚል ነገር የለም። ብራዘር አየህ፣ በቃ እንደዚህ አይነት ስግጠና ስግጠት ከሆነ ራስን ማዳ በቃ ራስን ማዳን እንዴት እንደሆነ፣ ሰው ፋራ ያለኝ ሰውዬ እኮ ሲጋራ ስላቆመው ሲጋራ ማቆም ፋራ ያለኝ እኮ ውጭ ማደር ስላቆመው፣ ተግባሩም ይናገራል። የፓስተር ቻይ በነገራችን ጥርሱ የተበላሸ ሰው ስቃልእን ለኔ ልትነግረኝ የለም። ከሁለቱ ጥርስህ አልቋል እኮ በቃ ክደ ነው ክደ ዶክተር። አሁን አንተ ሳትሳቀቅ እ ሳይካትሪስት ነው አንተ ሊፈልጥ አፍል ግዴለህ፣ ምን ይሆንብህ? ጥርሱ የሚያምር አይምሮ ህመምተኛ ከምትባል እንዶ አይምሮ ጤነኛ ሆነ በኋላ ላይ ጥርሱ ሚሳቆኮ የሚደላት ነገር ሲኖር ነው። አይምሮችን እና ከመጀመሪያ ጓደኛ ጠይቀ ጥርስ ዛልጻለ ከወንድምነት ከእህትነት አንጻር ሌላ እንዳታየው በቃ እሺ። ሸባይ እሺ እንደዚህ አይነት ዶክተር ግን ሞራል ይነጋል። የእውነቴ ነው እንዴ? እንደ እያከብሽ ነው ወይስ አይምሮን እንትን ቶርች እያረግሽ? ሌላኛው ቲክቶከር ለአይሾ ስፒድ መልእክት ልካለች። ጉዝ በቀቼን ነገር መኮረጅ በጣም ጥሩ ነው። ብሮክ ኒውስ። ከዚህ በፊት ዲላን ፔጅ ላይ ስለ አባይ ጉዳይ የሰራው ቪዲዮ አለና ከዛ በኋላ የትልልቅ አለም አቀፍ ተጽዕኖ ፈጣሪ ቲክታከሮች የእኛ ቲክታከሮች መልእክት እያስተላለፉ ይገኛሉ። አድርሶለት

ጋር ስለሌለ ለዛ ነው ይመችና፣ ቻው በለኛ፣ የእኔ አባት those are the same perfumes but this one is the real perfume ዋሊያዎቹ ሲንግል ሆኑ ብለን ልባችን ሲነካ ሉሲዎች ሴት ለሴት ጀምረው ነው ለካ። አይ ግጠ፣ ለነገሩ ምኑን ገጠም እውነት በጣም ያሳዝናል። ጊዜ ቤተሰቦች፣ የዛሬ ቪዲዮቻችን ይህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ ማድረግ እንዳትረሱ። ቪዲዮን ላይክ አድርጉ። ለቻናል መዲስ ከሆነ ሰብስክራይብ አድርጉ። ቀጣይ በምርት ቪዲዮ አገኛችኋለሁ።